ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ከእናንተ ጋር ይሁን። ዘመነ ስፖርት ትኩስና አዳዲስ ስፖርታዊ መረጃዎችን በየለቱ የምታገኙበት ቻናል ነው። ወዳችሁና መርጣችሁ ስለምታደምጡኝ ከልብ ከልብ አመሰግናለው። እኔም የሀገር ውስጥና የውጭ የተለያዩ ስፖርታዊ መረጃዎችን በፍጥነት ወደ እናንተ እያደረስኩ እገኛለው። ታዲያ እናንተም ውድ ተከታታዮች ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከኔ ጋር አብራችሁ እንድትዘልቁ እጋብዛለሁ። ላይክ እና ሼር ማድረጋችሁንም አትርሱ። በዕለተ ዛሬ ከአሁኗ ሰዓት ጀምሮ ዘመነ ስፖርት በጣም የተመረጡ መረጃዎችን ማለትም የዝውውር ዜናዎች ጉዳዮችን እግር ኳሳዊ ጉዳዮችን የቅድመና ድህረ ጨዋታ ትንተናዎችን ትልልቆቹ የውጭ ስፖርት ሚዲያዎች ምን አሉ የሚለውን ጨምሮ በጣም በአማረና በተከሸን አቀራረብ ወደ እናንተ ውድ ተከታታዮች ያደርሳለሁ። ታዲያ እናንተም ይህንን ዩቲዩብ ቻናል እስኪ አንድ አፍታ ሰብስክራይብ እያደረጋችሁ አንድ ሽ እንድናደርሰው እናንተን ውድ ተከታታዮችን እጠይቃለሁ። አብራችን ቆዩ። ትናንት ምሽቱን በተደረገ የእንግሊዝ ኤፌ ዋንጫ የፍጻሜ ጨዋታ ክርስቲያል ፓላስ ማንቸስተር ሲቲን በጠባብ ውጤት በማሸነፍ የኤፌ ዋንጫን አንስቷል። የማሸነፊያዋን ጎልም በ16ኛው ደቂቃ ላይ የክርስቲያል ፓላሱ የፊት መስመር የክንፍ ተጫዋች ኤቨሬቼ ኤዚያስ ቆጥሯል። በዚህ ጨዋታ እጅግ አስገራሚ ነገሮችን ያስመለከተን ሲሆን የክርስቲያል ፓላሱ ዲን ሄንደርሰን እጅግ የበዙ ጎል መሆን የሚችሉ ኳሶችን በማዳን ኮከብ ሆኖም አምሽቷል። ሄንደርሰን የኦማር መርሙሽ ቅጣት ምትንም በአስደናቂ ሁኔታ መመለሱ ለክለቡ እጅግ ወሳኝ ሚና እንዲወጣስ ችሎታል በዚህም ክሪስታል ፓላስ በዌምብሊ ያነሳ ዋንጫ በታሪኩ ለመጀመሪያ ጊዜ ነው። ድን ሄንደርሰን የጨዋታው ኮከብ ተብሎ አምሽቷል። ይህንን ዋንጫን በማሸነፉ በቀጣይ ዓመት ለኤሮፓ ሊግ ማለፉን አረጋግጧል ማለት ነው። የእንግሊዙ ክሪስታል ፓላስ ዋንጫ ለማንሳት የሚያስፈልግህ ነገር ትንሽ እድል ነው፣ ያን እድል ደግሞ ትልቅ ታደረገዋል ሲል የስካይ ስፖርትስ ተንታኙ ሮይ ኪን ተናግሯል። ማንቸስተር ሲቲ ምንም አማካኝ የሌለው አጥቂ መስመር ቢሰይምም ሄንደርሰንና ጠንካራ የተከላካይ መስመሩን ግን ማለፍ አልቻለም። ፔፕ ጋርዲዮላ በክለቡ ትልቅ ዋንጫ ሳያነሳ በስምንት ዓመታት ውስጥ የመጀመሪያ ዓመት ያደርገዋል። ክሪስታል ፓላስ በ58 ኛው ደቂቃ ከጨዋታ ውጭ የሆነበትን አንድ ጎልም ተከልክሏል። ዳንኤል ሙኖዝ ከጠባብ ማዕዘን የሞከረውን ኳስ ሄንደርሰን ክላውዲዮ አቸቬሬን ሁለት ጊዜ በመከልከል ነው ታሪክ መስራት የቻለው። የተጫዋች ደረጃዎችን ስንመለከት ክሪስታል ፓላሶች ከስምንት እስከ ስድስት ሬቲንግ የተሰጣቸው ሲሆን፣ ማንቸስተር ሲቲዎች በዚህ ጨዋታ ተዳክመው ታይተዋል። የክርስቲያን ፓላሱ ዲን ሄንደርሰንም የማርሙሽ ቅጣት ምት ለማዳን በሜዳ ላይ በመገኘቱ እድለኛ ነበርኩ ብሏል። ሄንደርሰን የኦማር ማርሙሽ ቅጣት ምት አድኖታል። የክርስቲያን ፓላሱ ግብ ጠባቂ ዲን ሄንደርሰን ለአይቲቪ ሲናገር ለእኔ እንደሆነ አላውቅም ነበር። ማን ያስባል? ምንም አይደለም። አልተቸገርኩብን ወደ ገመትኩበት አቅጣጫ ወደኩኝ በዚህም ፍጹም ቅጣት ምቱን ማዳን ችያለው ብሏል። ከጥቂት ዓመታት በፊት ለሀገራት ጨዋታ ቅጣት ምትሰርቻለሁ በዛ ላይም እድሎችን ማግኘት ፈልጌ ነበር። ይህ ለይሮ ውድድር ምን ማለት እንደሆነ ይታወቃል። ክሪስታል ፓላስ ይህንን ጨዋታ በድል ማጠናቀቁን ተከትሎ ብሬንትፎርድ፣ ብራይተን ኤንድ ሆቭ አልቢዮን፣ በርንማውዝ እና ፉልሃም ወደ አውሮፓ የማለፍ እድላቸውን ከልክሏል ምክንያቱም ስምንተኛው የዩፋ ኮንፈረንስ ሊግ ውስጥ ቦታ አይሰጥም። ፓላስ በኤሮፓ ሊግ የፌካፕ ቦታን ይይዛል እና ሁለተኛው ቦታ በስድስተኛ ደረጃ ወደ ቡድኑ የሚሄድም ይሆናል ያም ማለት አሁን ባለው ሁኔታ ሰባተኛ ደረጃ ላይ የተቀመጠው ኖቲንጋም ፎሬስት ወደ ዩፋ ኮንፈረንስ ሊግ ይገባል ማለት ነው። ኪን ይህ የክርስቲያን ፓላስ ቀን ነው። የስፖርት የስካይ ስፖርት ተንሳኞ ሮይ ኪን ለአይ ቲቪ ስፖርት ላይ ሲናገር ዛሬ ስለ ማንቸስተር ሲቲ አይደለም። ለአመታት ብዙ ብድር ነበረባቸው። ባስመዘገቡት ስኬት ድንቅ ቡድን ናቸው፣ ግን ይህ የክርስቲያን ፓላስ ቀን ነው። እያንዳንዱ ቡድን እቅድ ሊኖረው ይገባል። ሄዳችሁ እቅዱን መስራት አለባቸው። መዋጋት፣ ጥራት፣ ትንሽ እድል፣ እምነትና ዛሬ ሌሎችም ያን ሁሉ ነገር ነበራቸው። ክርስቲያን ፓላሶችም ይገባቸዋል ብሏል። እውነተኛው ክርስቲያን ፓላስ ይህ ነው ብለው የማያምኑ ልጆች አሉ። እርግጠኛ ነኝ ዋንጫ እስኪያነሱ ድረስ መቶ ዓመት እንደማይሆናቸው እርግጠኛ ነኝ ብለዋል። የበርንመውዙ ተከላካይ ዲን ሁይሰን ለሪያል ማድሪድ ፈርሟል። የስፔኑ ክለብ የውል ማፍረሻውን 50 ሚሊዮን ዩሮ በሶስት ክፍሎች ይከፍላል። በአውሮፓ ውስጥ ያሉ በርካታ ታላላቅ ክለቦች የዓመቱን ተጫዋች ለማሳደድ ፈልገው ነበር፣ ነገር ግን ሪያል ማድሪዶች ዝውውራቸውን መጀመሪያ አድርገዋል። ዲን ሁሰን ቅድሚያ የሚሰጠው በርናባውን ነበር። የማይደገፍ የበርንባውዞ ተከላካይ ዲንሁሰን ወደ ሪያል ማድሪድ ከማቅናቱ በፊት በዚህ የውድር ዘመን ያገኛቸው ምርጥ ነገሮችን አስመልክቶናል። ሪያል ማድሪድ በፕሪምየር ሊግ የውድር ዘመን መገባደጃ ኮንትራቱን ለቆ በክለቡ ያለሟ ንጫ ላይ ለመጫወት ኋይትሰንን ለማስፈረም ከስምምነት ላይም ደርሷል። የዓመቱ ተጫዋች በውድድር ዘመኑ አስደናቂ ብቃቱን ካሳየው ኒውካስል፣ ቼልሲ፣ ሊቨርፑልና አርሰናል መካከል ይጠቀሳሉ ፈላጊዎቹ። ነገር ግን ዲን ኋይትሰን ቅድሚያ የሚሰጠው ነገር ሁልጊዜ ወደ በርናባው መዘዋወሩ ነበረ። በዚህም እንግዲህ ጨርሷል ማለት ነው። ወደ ስፔን በመመለስ በማላጋይ ወጣቶች ቡድን መጫወት ችሏል። ኋይትሰን የአንዶኒ ኢራኦላ ቡድን ለመጀመሪያ ጊዜ ለመሞከርና ወደ አውሮፓ እንዲደርስ በመርዳት ላይ ሚና በመጫወት ላይ እንዲያተኩር ስምምነቱ በተቻለ ፍጥነት እንዲፈጸምም ፈልጎ ነበር። በርንሞዝ ባለፈው ክረምት ቼልሲን ከዩቬንቱስ የተቀላቀሉ የመሃል ተከላካይ ያንዲኔ ኢራኦላ ቡድን በፕሪሚየር ሊጉ ያላቸውን ከፍተኛ ነጥቦች በመስበር የክለቡን ሪከርድ በመስበር ትልቅ አስተዋጽኦም አበርክቷል። ባለፈው ክረምትም ከዩቬንቱስ በ12.6 ሚሊዮን ፓውንድ ብቻ የተቀላቀለው ስፔኖ ኢንተርናሽናል በዚህ የውድድር ዘመን በሁሉም ውድድሮች 34 ጨዋታዎችን አድርጎ ሶስት ጎሎችን አስቆጥሯል። ዩቬንቱስ ከሃይሰን ክፍያ 10 በመቶም የሚሸፍን ይሆናል። አርሰናልና ቸልሲ በዮኬሬሽ ጉዳይ ላይ የመጨረሻውን ድርድር ከስፖርቲንግ ጋር ለማድረግ ጨርሰዋል። አርሰናልና ቸልሲ ኢላማ የሆነው ቪክቶር ዮከሬሽ የፖርቹጋል ሻምፒዮን ለመሆን በሚደረገው ፉክክር በቋት ላይ የነበረም ሲሆን የመጨረሻዋን የሊግ ጨዋታውን ትናንት ምሽቱን ለስፖርቲንግ ተጫውቷል። ዮከሬሽ በዚህ ክረምት ስፖርቲንግን ለመልቀቅ ከሚችለው መቶ ሚሊዮን ፓውንድ ባነሰ የጨዋ ስምምነት አለው። ስፖርቲንግ ሊዝበንን በሁለቱ ሲዝኖች ውስጥ ዘጠና አምስት አስተዋጽኦ ላስመዘገበው አጥቂ ከሰባ ሚሊዮን ፓውንድ በላይ የቀረቡ ቅናሾችን ግምት ውስጥ አስገብቷል። ምንም እንኳን ስፖርቲንግ ከመቶ ሚሊዮን ፓውንድ ባነሰ ዋጋ ለመልቀቅ ፈቃደኛ ቢሆንም ተጨማሪ ግምት ውስጥ ሲገቡ እስከ ዘጠና ሚሊዮን ዩሮ ድረስ ለመቀበል እየጠበቁ ነው። ቪክተር ዮከሬሽ በአርሰናልና በቸልሲ ዕጩዎች ውስጥ ይገኛል። ነገር ግን የትኛውም ክለብ አጥቂ ፍለጋውም በአንድ ስም ብቻ አላጠበበውም። ከቀድሞ የስፖርቲንግ አሰልጣኙ ሩበን አሞሪም ጋር የሚገናኝበት ወደ ማንቸስተር ዩናይትድ እንደሚሄድም ተስፋ እንዳለ ተነግሯል። የዩክሬሽ የመጨረሻ ጨዋታ ለስፖርቲንግ የፖርቹጋል ዋንጫ የፍጻሜ ጨዋታም አስገኝቶለታል። በሚቀጥለው ሚካኤል አርቴታ ካይ ሃቨርትስ ከጉዳት መልስ ዛሬ በሚኖረው እንግሊዝ ፕሪሚየር ሊግ ጨዋታም ከኒውካስል ጋር ስለመጫወቱ ውሳኔዎችን ሰጥቷል። አጥቂው ከየካቲት ወር ጀምሮ ባጋጠመው ጉዳት ምክንያት ጠፍቷል። የአርሰናሉ አለቃ ጀርመናዊው ከፍጻሜው ጨዋታ በፊት ወደ ብቃቱ ለመመለስ በሚያደርገው ጥረት የማይታ መነው ሲሉ ገልጸውታል። በቀጥታ በስካይ ስፖርት ላይ ካይ ሃቨርስ ከኒውካስል ጋር ሊሰለፍ ይችል እንደሆነ ሲጠየቅ አርቴታ እንወስናለን ብለዋል። ባለፉት ሁለት ቀናት ውስጥ የተወሰኑ ቼኮችን አድርገናል። እሱ በጣም ጥሩ ነው የሚመስለው፣ ግን በሕክምና ባልደረቦች ከሐኪሞች የተለያዩ ጉዳዮችን መጠየቅ ይኖርበናል። በተለይም ክሌራንስ ለመስጠትና ካይ አስፈላጊ ሆኖ ከተገኘ እናሰልፈዋለን ሲልም ተናግሯል። ካይ ለእኛ ምን ያህል አስፈላጊ እንደሆነ እናውቃለን እና እሱ በጣም ጥሩ ቅርጽ አለው። እሱ ለራሱ ጥሩ እድል ለመስጠት ለአንድ አጥቂ አስፈላጊ የሆኑትን ብዙ መለኪያዎች አሻሽሏል። በሱ ላይ በጣም አስደናቂ የሆነውን ለውጥም ተመልክተናል ሲል ተናግሯል። የቸልሲው አሰልጣኝ ኢንዞ ማሬስካ በሮበን አሞሪም ታክቲክ እንደተገረመና ማንችስተር ዩናይትድ ከትልቅ ቡድኖች ጋር እንዴት እንደሚጫወት እንደሚያውቅ ተናግሮ ኩኩሬላ በግንባሩ ገሽቶ ጎል በማስቆጠር ቸልሲን የቀጣይ ዓመት ተሳታፊ በማድረግ በዋጋ የማይተመን ድል ካደረገ በኋላ በፍጻሜው ደስተኛ የሆንኩበት ምክንያት ዩናይትድ ከሜዳው ውጭ ሲቲን አሸንፎ በሜዳው ከሲቲ ጋር አቻ ወጥቷል፣ ከሊቨርፑል ጋርም በመለያየቱ ከአርሰናል ጋርም አቻ በመለየቱ እንዲሁም ከእኛ ጋር አቻ ተለያይቷል፣ ብሏል። ከትልቅ ቡድኖች ጋር እንዴት መጫወት እንደሚችሉ ያውቃሉ። በጣም ከባድ ጨዋታ ጠብቄ ነበር። የተደሰትኩበት ምክንያት በተለይ አርሰናል፣ ሊቨርፑል፣ ሲቲ ላይ እነሱን ማሸነፍ የሚከብድ ቡድን ስላሸነፍን ነው። ዩናይትዶች በቼልሲዎች ላይ በኳስ ቁጥር ላይ መጠነኛ ችግሮችን ፈጥረዋል፣ በተለይም በመጀመሪያው አጋማሽ። ኤንዞ ማሬስካ እንዲህ ብለዋል። በኳሱ ላይ ታግለናል፣ ምክንያቱም እነሱ በጣም በጣም ጠበኛ ከሰው ጋር ከተጫዋቾች ጋር ይታገላሉ ብለን ስላልጠበቅን ነው። የሌላኛው ቡድን አምስት ስድስት ሰባት ጨዋታዎችን ተመልክተናል እንደዚህ አይነት ጠበኛ ሰው አይችለውቅም በዚያ ትንሽ አስገርመውናል በመጀመሪያው አጋማሽ እና በሁለተኛው አጋማሽ መካከል ጨዋታውን ለማሸነፍ የሚያስችላውን በቂ እድሎችን ፈጥረናል ማንችስተር ዩናይትድ የሚያሳፍረው ስታስቲክስ ይህ ነው የማንችስተር ዩናይትድ የውድድር ዓመት 18ኛ ሊግ ሽንፈት ሲሆን በአንድ የውድድር ዘመን ከፍተኛ ሽንፈት ካጋጠማቸው በኋላ በ1973/74 በተጠናቀቁ የውድድር ዓመት ሀያ የፕሪሚየር ሊግ ጨዋታዎችን ከተሸነፉ በኋላ ወደ ምድብ ወደታችኛው ታችኛው ምድብ መውረዳቸው ይታወሳል። ዩናይትድ በታህሳስ 1989 እና በየካቲት 1990 መካከል ከነበሩ 11 ጨዋታ በኋላ ለመጀመሪያ ጊዜ ስምንት የሊግ ጨዋታዎችን ያለ ማሸነፍ ተጉዘዋል። ይህም ሩበና ሞሪም ከማንችስተር ዩናይትድ ጋር ሶስት ተከታታይ የፕሪሚየር ሊግ ጨዋታዎችን ሲሸነፍ ለሁለተኛ ጊዜ ነበር። እንዲሁም በታህሳስ ወር ሰር አሌክስ ፈርጉሰን በውድድሩ ካደረጋቸው 810 ጨዋታዎች ሶስት ሽንፈት በአንድ ጊዜ ያነሰ ነው። ከኤፕሪል መጀመሪያ ጀምሮ ዩናይትድ ከየትኛውም የፕሪሚየር ሊግ ቡድኖች ያነሰ ነጥቦችን በማግኘቱ በስድስት ጨዋታዎች ሽንፈትን አስተናግዷል። ዩናይትድ በሲዝን ባደረጋቸው የስድስት የፕሪምየር ሊግ ጨዋታዎች የመጀመሪያ አጋማሽ ጎል ማስቆጠር ተስኖት የነበረ ሲሆን ይህም በአንድ የውድድር ዘመን ከፍተኛውን ግብ መቆጠር ተችሎበታል። በዚህ የውድድር ዘመን ተጨማሪ የመጀመሪያ አጋማሽ ጎል ማስቆጠር ያልቻለው ቡድን ከሊጉ የወረደው ሌስተር በሃያ ስድስት ነው። አሞሬም ይህ ጨዋታ የመጨረሻ ቡድኔን ድመርጥ ረድቶኛል ብሏል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሬም ወደ ስካይ ስፖርት ተጉዘው እንዳሉት ከጨዋታው በፊት የተነጋገርናቸው ጥሩ ነገሮች ነበሩ። ጥቂት ጊዜያት አሳልፈናል። የእግር ኳስ አጫወታችንን እያሻሻልን በጥሩ ሁኔታ ተጭነን እና አንዳንድ እድሎችንም አግኝተናል። እኛ ግን እየተሻሻልን ነው። በጣም ጨካኞችም ነበርን በጎል ላይ ብሏል። የበለጠ ጠበኛ መሆን አለብን። እስከ መጨረሻው ሶስተኛው ድረስ ጥሩ ግንባቶች አሉ፣ ነገር ግን የሆነ ነገር ይጎልናል። ይህም ጎል የማስቆጠር ችግር አለብን ብሏል። ግን ዛሬ ውድድሩን በትክክለኛው መንገድ ገጥመን ነበር። ተፎካካሪ ነበርን። ስለ ክረምቱ አልናገርም። ጥሩ ዜናው በኤሮፓ ሊግ ነው፣ ብዙ ጎሎችን እያስቆጠረ ነው። የኤሮፓ ሊግ ጨዋታን እንዘጋጅበታለን በበጋው ብዙ ነገሮችን ማስተናገድ አለብን። ዛሬ ግን ለፍጻሜው ለመዘጋጀት በጣም ጥሩ ጨዋታን አድርገናል። አንዳንድ ተጫዋቾችን በመጨረሻው ጨዋታ ስሜት ውስጥ ካስቀመጥን ለአስር ቀናት ያህል ሳንጫወት ይሆናል ይህም ስህተት ይሆንብናል ብሏል። መጫወታቸው ጥሩ ነገር ነበር እነሱ እንደሚያደርጉት ስለሚሰማቸው እኛ ኳስ መያዝ መቻላችን ተጋጣሚውን ወደ ኋላ እንዳይፈገፍግ አስችሎታል ብሏል። በዚህ ክለብ ውስጥ ጨዋታዎችን ማሸነፍ አለብን፣ እናም እኛ ጨዋታዎችን እያሸነፍን አይደለም። ለፍጻሜው የመጀመሪያ አስተላለፌን እንድመርጥ በጣም ረድቶኛል። ስለዚህ የፍጻሜውን ጨዋታ በጉጉት እጠብቀዋለው ብሏል። እንግዲህ በእንግሊዝ ፕሪምየር ሊግ ዛሬ እለተ ሁድ ወደ ምሽት አካባቢ ተጠባቂ ጨዋታ አለ። እሱም አርሰናል ከኒውካስል ዩናይትድ የሚያደርጉት ጨዋታ ነው። ይህ እንግዲህ ለአርሰናል እጅግ ተጠባቂ ጨዋታ ያደርገዋል። በእርግጥ አርሰናል እንግዲህ በአውሮፓ ሻምፒየንስ ሊግ ለቀጣይ ዓመት የመግባት እድሉን ከ198 ፐርሰንት ማረጋገጡ ይታወሳል። ስለሆነም የጨዋታ እንግዲህ ምሽት 12 ሰዓት ተኩል ሲል ይጀምራል በኤምሬስ ስቴዲየም። እንግዲህ አርሰናል 36 ጨዋታዎችን ተጫውቶ በ68 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኒውካስል ዩናይትድ 36 ጨዋታዎችን ተጫውቶ በ66 ነጥብ ሶስተኛ ደረጃ ላይ መቀመጥ ችሏል። ከሞላ ጎደል እንግዲህ ሁለቱም የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ የመሳተፍ እድላቸውን አረጋግጠዋል። ነገር ግን አሁንም ስጋቶች ይኖራሉ። ከአራተኛ ደረጃ ጀምሮ እስከ ሰባተኛ ደረጃ የሚገኙት ክለቦች አሉ። እነሱ ምናልባት ለአርሰናል እና ለኒውካስል ዩናይትድ ስጋት ይሆናሉ ተብሎ ይጠበቃል። አንድ ጥሩ ዜናው ምንድን ነው? አርሰናል በአውሮፓ ሻምፒየንስ ሊግ በዚህ ዓመት ከግማሽ ፍጻሜ መጓዙን ተከትሎ እንግዲህ በእንግሊዝ ፕሪምየር ሊግ ካሉ ክለቦች መካከል ከአንድ እስከ አራት የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ውድድርን የሚሳተፉ ነበሩ። ነገር ግን አሁን ላይ ከአራት ወደ አምስት ክለቦች አድጎ አድጓል ማለት ነው። ስለሆነ ያን ያክል ስጋት የሚኖርበት አይኖር። አርሰናልም ይህንን ጨዋታ ያሸንፋል ተብሎ ይጠበቃል። እንግዲህ በአርሰናል በኩል ገብርኤል መጋሌሽ ገብርኤል ጀሱስ፣ ሚካኤል ሜሪኖ በቀይ ካርድ እንዲሁም ተካይሮቶሚያሱ በጉዳት የማይኖሩ ተጫዋቾች ናቸው። በኒውካስል ዩናይትድ በኩል ፓል ጆይልንተን፣ ታርጌት እና ትሪፒር በጉዳት የማይኖሩ ተጫዋቾች ናቸው። እንግዲህ አርሰናል ያልካለፉት አምስት ጨዋታዎች በሁለቱ ብቻ አቻወጡ ሌሎችን ሶስቶችን መሸነፉ የሚታወስ ነው። በተቃራኒው ኒውካስል ዩናይትድ ሶስቱን አሸንፉ፣ አንዱን አቻ ወጡ፣ አንዱን ተሸንፏል። ስለሆነም ጨዋታ ንጽጽር ስንመለከት ምናልባትም ኒውካስል ዩናይትድ ይህን ጨዋታ ያሸንፋል ብለን እንድንገምት ያደርገናል። ነገር ግን ደግሞ አርሰናል ከተጫዋታቸው አምስት ጨዋታዎች ሁለትና ሶስት የሚሆኑት በአውሮፓ ሻምፒዮንስ ሊግ ያደረጋቸው ጨዋታዎች ስለነበሩ ይህንን የቁጥር ንጣሬ ማስገባት የሚኖርብን አይሆንም። ከእርስ በርስ ግንኙነታቸውን ስንመለከት እንግዲህ የመጨረሻውን ጨዋታ ኒውካስል ዩናይትድ በሜዳው አርሰናልን ሁለት ለባዶ ማሸነፉ ይታወቃል። ከዚህም በፊት በጃንዋሪ 7 2025 በተካሄደው የሊጉ ካፕም እንደዚሁ ሁለት ለዜሮ ኒውካስል ዩናይትድ ማሸነፍ ችሏል። ካለፉት የኒውካስል ዩናይትድ እና የአርሰናል አምስት ግንኙነቶች መካከል አርሰናል በአንዱ ብቻ ነው ማሸነፍ የቻለው ሌሎቹን አራት ጨዋታዎች በኒውካስል ዩናይትድ ተሸንፏል የእርስ በርስ ግንኙነታቸውም ጥሩ አይመስልም ስለዚህ ኒውካስል ዩናይትድ ምናልባትም የሚያሸንፍበት እድል እንዳለ እያስመለከተን ይገኛል እናም ይህ የአርሰናል ላይ ኒውካስል ዩናይትድ ጨዋታ ምሽት 12 ሰዓት ተኩል ሲል የሚጀምር ነው የሚሆነው ሌሎች ጨዋታችን በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ይኖራሉ። እነሱ እንድትከታተሉ ጋብዛለሁ። ክቡራትና ክቡራን የዘመን ስፖርት ቤተሰቦች፣ ዘመን ስፖርትን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁ ከኔ ጋር ስለምትዘልቁ ከልብ ከልብ አመሰግናለሁ። የዛሬው ስፖርታዊ መረጃዎችን እዚህ ጋር የምቋጭ ይሆናል። ሰናይ ጊዜ